የኢትዮጵያን ብሔራዊ ጥቅምና ሉዓላዊነት በማስጠበቅ የትኛውንም ግዳጅ በአስተማማኝ ብቃት መወጣት የሚችል ጠንካራ ሰራዊት መገንባቱን የሀገር መከላከያ ሰራዊት ጀኔራል መኮንኖች ተናገሩ። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌትናንት ጀኔራል አጫሉ ሸለመ የኢትዮጵያን ሉዓላዊ ክብር አንድነትና ብሔራዊ ጥቅም ለማስጠበቅ በአመራር ልህቀት በአስተማማኝ ደረጃ ጠንካራ ሰራዊት እየተገነባ ነው ብለዋል። የሰራዊቱ የህዝብ ግንኙነት ዳይሬክተር ብርጋዴር ጀኔራል ጌትነት አዳነ በበኩላቸው ለሰራዊቱ የ ጦር መኮንኖች የተሰጠው ሹመት በስነ ልቦና የበለጠ በመገንባት የሀገርን ሉዓላዊነት ለማጽናት ትልቅ ትርጉም ያለው መሆኑን አንስተዋል። በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት ጠንካራ የምርምርና ጥናት ስራዎች ወሳኝ መሆናቸውን የቱሪዝም ሚኒስትር ሰላማዊት ካሳ ተናገሩ። ሚኒስትሯ ቱሪዝም ለዘላቂ ለውጥ በሚል መሪ ሀሳብ በተካሄደው አምስተኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ ላይ ባስተላለፉት መልእክት ኢትዮጵያ እምቅ ታሪካዊ ባህላዊና ተፈጥሮአዊ ሀብት ያላት ሀገር በመሆኗ ከዘርፉ ማግኘት የሚገባትን ጥቅም ማረጋገጥ ይገባል ብለዋል። በነቀምቴ ከተማ አንዲት እናት አምስት ልጆችን በአንድ ጊዜ በሰላም ተገላገለች። ወይዘሮ አስቴር ተረፍ የተባለችው የከተማዋ ነዋሪ በወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሶስት ወንድ ልጆችና ሁለት ሴት ልጆችን በሰላም ተገላግላለች። በአሁኑ ሰዓት እናትየውና ልጆች አቶ በመልካም ጤንነት ላይ መሆናቸውን ሆስፒታሉ ገልጿል።